አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 30 ቅዱስ ማርቆስ ሐዋርያ። በዚች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም አርስጦቡሎስ ነው። እርሱም ከአምስቱ አገሮች የሆነ የእናቱም ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት አስቀድሞ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበር ተብሎ እንደተጻፈ። እርሷም ባለጸጋ ነበረችና የዮናናውያንን የሮማይስጥን የዕብራይስጥን ትምህርት ለልጅዋ ለማርቆስ አስተማረችው። ባደገ ጊዜም በርናባስ ወንጌልን ለመስበክ ከጳውሎስ ጋራ ሲሄድ ይዞት ሄደ። በእነሱም ላይ የሚደርስባቸውን መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ ወደ ማመን አሕዛብን እንደተመለሱ እግዚአብሔርም በእጆቻቸው ላይ ድንቅ ተአምራትን እንዳደረገ ተናገሩ። ይህ ብላቴና ማርቆስም ከራሳቸው ስለመለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ቅዱስ ጳውሎስ ሊያስከትለው አልወደደም፣ በርናባስ ግን ወሰደው አጎቱ ነውና። ቅዱስ በርናባስ ካረፈ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ሂዶ ሄዶ ለእነርሱ ደቀ መዝሙር ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌል ጻፈ፣ በሮሜ ሀገርም አስተማረበት። ከዚያም በክብር ባለቤት በጌታችን በኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ ሀገር ሄደ በውስጡ ዋም የከበረ ወንጌልን አስተማረ ደግሞም በአፍራቅያና በአምስቱም ሀገሮች በርቃ በሚባልም ሀገር ወደ እስክንድርያ ከተማ በገባ ጊዜ ጫማውን ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው ሲሰፋም ጣቱን ወግቶ ሰነጠቀው፣ ከእርሱም ደም ፈሰሰ በዮናኒያም በዮናኒም ቋንቋ ኢታስታዖስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው አውቀኸው ነውን? አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውኃንም እንዳመጣ ሙሴንም እንደላከውና እስራኤልን ከግብጽ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጦርም ወደ ባቢሎን ማርኮ እንደወሰዳቸውና ከሰባ ዓመት በኋላ ወደ ሀገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለ መምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመር። ከዚያም በኋላ ወደ ምድር ምራቁን ትፍ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው ወዲያውኑ ዳነ፣ በጌታችንም አመነ። ያም ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስም ወደ ቤቱ ወስዶ ልጆቹን ዘመዶችንም ወደ እርሱ አቀረበ። እነርሱን አስተምሮ በአንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትናን ጥምቀት አጠመቃቸው። በክብር ባለቤት በጌታችን በኢየሱስ ክርስቶስ ያመኑ ሰዎች በብዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገድሉት ተሰበሰቡ። እርስም እርሱም አንያ አንያኖስ ኤጲስቆጶስ አድርጎ ሾሞ ልጆቹ ልጆቹን ቄሶችንና ዲያቆኖችን አድርጎ ከዚያው ወደ በርቃ ወደ አምስቱ ሀገሮችም ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በራሳቸውም ዘንድ ሁለት ዓመት ኖረ። ኤጲስቆጶሳትንም ቀሳውስትንና ዲያቆናትን ሾመላቸው። ከዚያም በኋላ ወደ እስክንድርያ ተመለሰ። ምእመናንም ተጨምረው በዝተው በታወቁ ቦታዎች ሁሉ በባሕሩም ዳር በሞሉ በላሞች መካከል በላሞች መካበቢያ በሚባለው አብያተ ክርስቲያን ሠርተው አገኛቸው። ከሀዲያንም የከበረ ከሀዲያንም የከበረ ሐዋርያን ይገድሉ ዘንድ በብዙ ድካም ፈለጉት። እርሱም አምስቱን ሀገሮች ሊጎበኝ በስውር ወደ እስክንድሪያ ከተማ ይገባ ይወጣ ነበረ። በአንዲትም ዓመት ከአምስቱ ሀገሮች ተመልሶ ሚያዝያ አስራ ሰባት ቀን የመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ከሀዲያም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመድን አድርገው በከተማው ሁሉ ጎተቱት። እርሱም ገና እንደ ፍየል ሞከት እንጎትተዋለን እያሉ ይጮህ ነበረ። በላሞችም በላሞችም መካበቢያና በሀገሪቱም አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋራ በነበረበት አርአያ ሆኖ ተገለጠለት። ሰላምታም ሰጡት፣ አጽናን ነው ቃል ኪዳንም ሰጠው። እንሆ አንተ ከወንድሞችህ ሐዋርያት ጋራ ተካክለህ ተካከልክ አለው። እሱም በልቦናው ፈጽሞ ደስ አለው። በማግስቱም ሁለተኛ ገመዶቹን በአንገቱ አድርገው በሀገሮች ሁሉ ጎተቱት። በቀንም መጨረሻ ነፍሱን አሳልፎ ሰጠ። ከሀዲዎችም ታላቅ እሳትን አንድ ደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፍቃድ የወጥወጥታ ጨለማ፣ ቀዝቃዛ ነፋስ፣ መብረቅና ነጎድጓድ ሆነ፣ ፀሐይም ጨለመ፣ ከሃዲዎችም ሸሹ። ምዕመናንም መጥተው የሐዋርያው ቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ድህና ሆኖ አገኙት በመልካም ልብስም ገንዘው በጥሩ ቦታ አኖሩት መታሰቢያውንም አደረጉ ለእግዚአብሔር ምስጋና ይሁን ለእኛም በቅዱስ ማርቆስ ጸሎት ይማረን በረከቱም ከእኛ ጋር ለዘላለም ትኑር! ሚያዝያ 30 የሚነበቡ መልእክታት ሁለተኛ ጢሞቴዎስ ምዕራፍ 4 በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በሚገልጡትና በመንግስቱም እመክራለሁ። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ ፈጽመህ እንዳት እንዳትታገስና እያስተማርህ ዝልፍና ገስጽ፣ ምከርም ሕይወት የሚገኝበት ትምህርት የማይታገሱበት ዘመን ይመጣልና። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገ ነገርን ሁሉ በልክ አድርግ መከራን ተቀበል የወንጌልን ሰባኪነት ስራ አድርግ አገልግሎትን ፈጽም በመስዋዕት እንደሚደረግ የእኔ ህይወት ይሠዋልና የምሄድበትንም ጊዜ ደርሶአል መልካሙን ገድል ተጋድሏል ሩጫውን ጨርሻለሁ ሃይማኖትን ጠብቄአለሁ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጽድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። በቶሎ ወደ እኔ እንድትመጣ ስጋ ደማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሂዱአል ቄርቄስም ወደ ገላትያ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ካንተ ጋር አምጠው! ቲኪቆስን ግን ወደ ኤፌሶን ላኩት። ስትመጣ በጢሮ አዳ ከአክሪፓ ዘንድ የተውፉትን! በርኖሴንና እና መጻሕፍቱን ይልቁንም በብራና የጻፍኩትን አምጣልኝ። የናስ አንጥረኛውን እስክንድሮስ እጅግ ከፋብኝ። ጌታ እንደ ሥራው ይመለከታል። አንተም ደግሞ ከእርሱ ተጠበቅ፣ የምናገረውን እጅግ ታውቃ ተቃውሞ አልና። በፊተኛውም ሞገቴ አንድ ስንኳ አልደረሰልኝም፣ ሁሉም ተወኝ እንጂ ይህም አይቆጠርባቸውም። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቁሞ አበረታታኝ፣ ከአንበሳ አፍ ዳንኩ። ጌታም ከክፉ ሁሉ ነገር ያድንኛል ለሰማያዊ መንግስት ይጠብቅኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን። አንደኛ ጴጥሮስ ምዕራፍ አምስት እየመከርኳችሁና የምትቆሙበትን ጸጋ እውነት የእግዚአብሔር ጸጋ እንድትሆን እየመከርኳችሁ እየመሰከርሁላችሁ? የታመነ ወንድም እንደሆነ በቈጠርሁት በስልዋኖስ እጅ በአጭሩ ጻፎላችሁ። ከእናንተ ጋራ ተመረጠ ከእናንተ ጋራ ተመርጣ በባቢሎን ያለች ቤተ ክርስቲያን፣ ልጄም ማርቆስ ሰላምታ ያቀርበላችኋል! በፍቅር አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። በክርስቶስ ላላችሁ ለሁላችሁ ሰላም ይሁን አሜን። ሐዋርያት ሥራ 15 ከጥቂት ቀንም በኋላ ጳውሎስ በርናባስን፣ ተመልሰን የጌታን ቃል በተናገርንበት በየከተማው ሁሉ ወንድሞቻችን እንጎብኛቸው እንዴት እንዳሉ እንወቅ አለው። በርናባስን ማርቆስ የተባለውን ዮሐንስን ደግሞ ከእነርሱ ጋር ይወስደው ዘንድ አሰበ። ጳውሎስ ግን ይህን ከእርሱ ጋር ሊወስድ አልፈቀደም ከእነርሱም ዘንድ ከጵንፍልያ ተለይቶ ነበረና ወደ ስራውም ከእርሱ ጋር አልመጣም ነበረና። ስለዚህም እርስ በርሳቸው እስኪለያዩ ድረስ መከፋፋት ሆነ፣ በርናባስ ማርቆስን ይዞ በመርከብ ወደ ቆፕሮስ ሄደ። ጳውሎስ ግን ሲላስን መረጠ። ወንድሞቹም ለእግዚአብሔር ጸጋ አደረገ ለእግዚአብሔር ጸጋ አደራ ከሰጡት በኋላ ወጣ። አብያተ ክርስቲያንንም እያጸና በሶርያና በኬልቅያ ይዞር ነበረ። በለቅሶ ሸለቆም ውስጥ በወሰነው ስፍራ የህግ መምህር በረከትን ይሰጣል እና ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። መስብሮ ዳሞት መኖረ ዳዊት 83 ከቁጥር 6 እስከ 7 ዮሐንስ ወንጌል ምዕራፍ 10 እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌባ መንገድ ግን የሚወጣ እርሱ ሌባ ወንበዴ ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትላቸዋል ይከፍትለታል። በጎቹም ድምፁን ይሰሙታል። የእርሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱን ሁሉ ካወቃቸው በኋላ በፊታቸው ይሄዳል፣ በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም የሌሎች ድምፅ አያውቁትምና። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስ ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ በጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሙአቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም፣ ይወጣልም፣ መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እኔ እንዲበዛላችሁ መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በበጎቹም የእርሱ ያልሆነ ሙያተኛ ግን ተኩላ ሲመጣ ዋዬ ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላውም ይነጥቃቸዋል በበጎቹም ይበተናሉ። ሙያተኛ ስለሆነ ለበጎች ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴንም በጎች ያውቁኛል ነፍሴም ስለ በጎች አኖራለሁ። ስለዚህ በረት ያልሆኑ በረት ያልሆኑ ሌሎቹ በጎች አሉኝ። እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ። ረኛውም አንድ ነፍሱን ደግሞ አነሳት አነሳት ዘንድ አኖራለሁ እና ስለዚህ አብ ይወደኛል እኔ በፍቃዴ አኖራታለሁ፣ እንጂ ከእኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህች ትእዛዝ ከአባቴ ተቀበልኩ። አሜን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።